ሰናት ተመልካቾቻችን ዜና በምልክት ቋንቋ ይቀርባል። የኢትዮጵያ የመደመር ፍልስፍናን በመከተል በለውጥ እንቅስቃሴ ላይ ትገኛለች ሲሉ ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ በተካሄደው የቡድን ሀያ የመሪዎች ጉባኤ ላይ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ አክለው ኢትዮጵያ ወደ ታዳሽ ኃይል የምታደርገው ሽግግር በማፋጠን ላይ ትገኛለች ሲሉም ገልጸዋል። በደቡብ አፍሪካ ጆሃንስበርግ ከተማም እየተካሄደ በሚገኘው የቡድን ሀያ አባል ሀገራት ጉባኤ ላይ እየተሳተፉ የሚገኙት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የጀመረችው የእድገት ጉዞን የሚመለከቱ በርካታ ሀሳቦችን አንስተዋል። ኢትዮጵያ የጥንሳዊ ስልጣኔ ሀገር ናት ያሉት ጠቅላይ ሚኒስትሩ በመደመር ፍልስፍና በእድገት ጎዳና ላይ ትገኛለችም ብለዋል። ፍሮም ዲስ ሌጋሲ ካምስ መደመር የመደመር መንገድ ማለት በልዩነት ውስጥ በአንድነትና ትብብር አቅምን በማባዛት እድገትን ለሁሉም ማጋራት ነው። በዚህ መንፈስ ኢትዮጵያ አካታች እድገት፣ ከተሞቻችን የፈጠራ ማዕከል የኢንዱስትሪ ፓርኮችም ኢኮኖሚው ላይ ተጽዕኖ እያመጡ ነው። አርሶ አደሮች እየተለወጡ ነው። ወጣት ስራ ፈጣሪዎች የማይቻሉ የሚመስሉ ቢዝነሶችን እየሰሩ ነው። እንደ ኢትዮጵያ ያሉ ሀገራት እየተበታተኑና ደሃ ተደርገው ይቆጠሩ ነበር ሲሉ የገለጹት ጠቅላይ ሚኒስትሩም ሀገራችን አብዮታዊ ሊባል የሚችል ለውጥን እያመጣች ነው ሲሉም ገልጸዋል። በኢትዮጵያ የተማርነው አካታችነት ስጦት አይደለም ይልቅም ቅልጥፍናን ያረጋግጣል። ሁሉም አርሶ አደርና ስራ ፈጣሪ በእድገት ውስጥ የድርሻቸውን ሲወጡ ኢኮኖሚው የማይናጋ ይሆናል። ጉዞአችን በድርቅ ግጭትና ዓለም አቀፍ ችግሮች እየተፈተነ ነው። በዚህ ውስጥ ግን ለውጥ ይመጣል። ኢትዮጵያ በታዳሽ ኃይል ዙሪያ እየሰራች ያለችው ተግባር በግብርናውም ይሁን በዲጂታል ኢኮኖሚ ላይ ለውጥ አምጥቷለም ሲሉ ገልጸዋል። በታዳሽ ኃይል ላይ ኢትዮጵያ እየሰራች ነው። ይህም ቤቶችንና ተስፋን ያበራል። የዲጂታል መሰረተ ልማት ህዝብን ለማገናኘትና ግብርናውን በአየር ንብረት ለውጥ የማይበገር ያደርጋል። በቡድን 20 አባል አገራት ኢትዮጵያ በንቃት እየተሳተፈች መሆኗን ያነሱት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ዜጎቿን ለማብቃት እንዲሁም የአየር ንብረት ለውጥን ለመከላከል መጠነ ሰፊ ስራ ማከናወኗንም ገልጸዋል። ኢትዮጵያ አስ ኢንጌጅድ አክቲቭሊ ዊዘን ጂ ኢትዮጵያ በቡድን ሀያ ሀገራት ማዕቀፍ ላይ በንቃት እየተሳተፈች ነው። ይህም ሀብቶችን ለመጠቀም ያስችላል። የዕዳ ፎይታ ኢንቨስትመንትን ለማበረታታት በተለይም ዜጎችን ለማብቃት የወደፊት ዕጣን ለመወሰን ይረዳል። ልጆችን ለማስተማር ሆስፒታሎችን ለማስፋፋትና የማይበገር መሰረተ ልማትን ለመገንባት ያግዛል። ሌላው የአየር ንብረት ጉዳይ ነው። በአረንጓዴ አሻራ መርሃ ግብራችን ደግሞ ኢትዮጵያውያን ከ48 ቢሊየን በላይ ችግኞችን ተክለዋል። ኢትዮጵያ በታዳሽ ኃይል ዘርፍም ያስመዘገበችውን ስኬት ያነሱት ጠቅላይ ሚኒስትሩ በንፋስ በጂኦተርማል እንዲሁም በፀሐይ ኃይል ዘርፍም ለማስፋፋት እየሰራች መሆኑን ገልጸዋል። ኢነርጂ ኤንድ ዲጂታል ትራንስፎርሜሽን፣ በኃይልና የዲጂታል ሽግግር ዘርፍ የኢትዮጵያ ታላቅ ህዳሴ ግድብ የአፍሪካ የማደግ ፍላጎት ተምሳሌት ሆኗል። ወደ ፀሐይ፣ ንፋስ፣ ጂኦተርማል እና ኒውክሌር ኃይል እየተስፋፋ ነው። በዲጂታል ኢትዮጵያ ቴሌኮም ላይ በሰራችው የመጠነ ሰፊ ማሻሻያ ሥራ የዲጂታል ግብይት ላይ ከፍተኛ ተግባር አከናውናለች። ሌላው አርቲፊሻል ኢንተለጀንስ የአካታችነት መሠረት ነው። የኢትዮጵያ ጉዞ የአዳዲስ ኢኮኖሚ መስታወት ነው። የእኛ ስኬት ትምህርት ነው፣ ፈተናዎቻችን መልእክት ነው። አካታችና ዘላቂ እድገት ሁለቱም በአህጉራችን ወሳኝ ናቸው። ኢትዮጵያ ለዓለም አቀፉ ማህበረሰብ ልማት የበኩሏን አስተዋጽኦ ታደርጋለች ሲሉም ጠቅላይ ሚኒስትር አብይ አህመድ በንግግራቸው ጠቁሟል። ጠቅላይ ሚኒስትር አብይ አህመድ ከቡድን ሃያ ጉባኤ ጎን ለጎን ከተመድ ዋና ጸሐፊ አንቶኒ ጉተርስ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ከቡድን ሃያ ጉባኤ ጎን ለጎን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተርስ ጋር ውይይት አድርገናል ብለዋል። በውይይቱ የባለ ብዙ ወገን ግንኙነት ለማጠናከር ብሎም እንደ አየር ንብረት ጥበቃ ስራ፣ ሰላም እና ጸጥታ፣ ዘላቂ ልማት ላሉ የጋራ ዓለም አቀፋዊ ትኩረት በሚጠናከርበት መንገድ ላይ ያጠነጠነ እንደነበር ገልጸዋል። ኢትዮጵያ የኮፕ 32 አስተናገጅ አገር እንደመሆኗ መጠን ሲደረግ ስለሚችለው ድጋፍ ዙሪያ መወያየታቸውን ጠቅላይ ሚኒስትሩ አንስተዋል። ኢትዮጵያ ለመጀመሪያ ጊዜ በአፍሪካ ምድብ ደቡብ አፍሪካ በተካሄደው የቡድን አባል አገራት ጉባኤ ላይ ተሳትፋለች። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዳሉት ጉባኤው ኢትዮጵያ የራሷን አቋም ብሎም እንደ አህጉር መነሳት ያለባቸው አጀንዳዎች ለማንሳት እድል እየፈጠረ ነው። ከአገራት እና ከዓለም አቀፍ ተቋማት ጋር የሁለትዮሽ ግንኙነት ለማጠናከር የሚያስችሉ ውይይቶችን ማድረግ አችሏል ብለዋል። በአፍሪካ ውስጥ ትልቅ አቅም እንዳለ የኢትዮጵያን ምሳሌና በኢትዮጵያ የተገኙ ውጤቶችን በማሳየት ለጋራ ተጠቃሚነት የፋይናንስ ስርዓቱን የአፍሪካ ሀገራትን ሚና እንዴት ማጉላት እንደሚያስፈልግ፣ እንዴት ማሻሻል እንደሚያስፈልግ እሱን በተመለከተ አቋማችንን ለማሰማት ችለናል። በተጨማሪም ደግሞ በአካባቢ ጥበቃ የአየር ንብረት ለውጥ ላይ ኢትዮጵያ የምትሰራውን ስራ በተመሳሳይ መልኩ በምተባበር የአፍሪካ ሀገራት ሌሎችም ከአህጉራችን ውጭ ያሉ ዓለም አቀፍ ተቋማትና አገሮች ተባብረው ቢሰሩ እንዴት ሁላችንንም ሊያግዝ ሊጠቅም የሚችል እንደሆነ ያንን አጉልተው አሳይተዋልና፣ በዚህ መልኩ ኢትዮጵያ ድጋፍ የምትጠይቅ ወይም ችሮታ የምትጠይቅ ሳይሆን የመፍትሄ አካል የሆነች በትብብር በአጋርነት አብራ የምትሰራ ሀሳብም የምታመነጭ መፍትሄም የምታቀርብ ሀገር እንደሆነች ለማሳየት ተችሏል። ኢትዮጵያ ላለፉት ጥቂት ዓመታት የንግድ ብድርን በማቆም በውስጥ አቅም የአጠቃላይ የኢኮኖሚ አቋማችንን የተሻለ ለማድረግ የሄደችበትን ርቀት በማሳየት ይሄ ግን እንቅስቃሴ በሁሉም ሊደገፍ እንደሚገባ ዕዳም በመክፈል ፋንታ በልማት ላይ የሚወጣ ወጪ ዞሮ ዞሮ ሁሉንም ተጠቃሚ እንደሚያደርግ እንዲሁም የዕዳው ጉዳይ ከክላይሜት አክሽን ጋር ተያይዞ መታየት እንዳለበት አፍሪካ ለግሎባል ዋርሚንግ ለክላይሜት ቼንጅ አሉታዊ አስተዋጽኦ ያበረከተች አህጉር አይደለችም እና ደግሞ አሁን ደግሞ የመልማት መብትም ስላለን እነዚህን ሁለቱን ጉዳዮች በማገናኘት ልማታችንን የሚያግዝ ግን ልማታችን አረንጓዴ ከአካባቢ ጥበቃ ጋር የተጣጣመ እንዲሆን ማድረግ እንደሚገባ ይህንንም ለማሳየት ተችሏል። በመጨረሻም የዘንድሮ ታላቁ ሩጫ በኢትዮጵያ በአማረ መልኩ በርካታ ተሳታፊዎች የተካፈሉበት መድረክ ሆኖ ተጠናቋል። የጎዳና ውድድሩ ከትብርታዊ መድረክነት ባለፈ የአዲስ አበባን አዲስ ገጽታ ያጎላ ነበረ። በርካታ የውጭ ዜጎችም ለሩጫ ውድድሩ ኢትዮጵያ እንዲገኙ አድርጓል። የቀናት ድካም የማለዳው ሽርጉድ አዲስ አበባ ሊያደምቅ ታላቁ ሩጫ በኢትዮጵያም በጉጉት ነበር የተጠበቀውን መዲናዋን እንደ ስሟ ሊያፈካም በአዲስ መልክ ባበበው ዳግም በተወለደው የአዲስ አበባ ውብ ጎዳናዎች በቀለማት ቲሸርት ያሸበረቀው ሯጭ ልዩ ገጽታን አጎናጽፏታል። ከንጋቱ እንቅልፉን ወዲያ ጥሎ ህጻናት፣ ሴቱም ወጣቱና አዛውንቱም የኢትዮጵያውያን ኩራት በሆነው ታላቁ ሩጫ ለጤናውም ለአንድነቱም እየተዝናናም በጋራ ሩጧል። ሀምሳ አምስት ሺህ ተወዳዳሪ የሚመጣው ተዝናንቶ ደስ ብሎ ተጫውቶ ምናምን እንዲል ነው። ስፖርት ሁልጊዜ ወዳጅነት ነው። ስፖርት አንድነት ነው። ስፖርት ደግሞ ጥንካሬ ነው። ሰላም ነው። ሁሉ ነገር ስለሆነ በጣም ዓለም ሰዎች ነው። እዚህ በመሀላችን ያሉት የሚገመግሙን አሉ። ከተለያየ አገር የመጡ በጣም ተሳታፊዎች የሆኑ ለማየትም የመጡ በጣም በርካታ እንግዶች ነው ያሉን። ለእነሱ ደግሞ ኢትዮጵያ እንግዳ ተቀባይነቱ ያው እያስመሰከርን እያሳየነው ዛሬም ደግሞ የበለጠ ኦልሬዲ ከጠዋት ጀምሮ ሲያው ኦርጋናይዘሮች ለምሳሌ የቦስተን የቺካጎ ኦርጋናይዘር ወት ዋት ጎይንግ ኦን ነው የሚሉት እዚህ እኔ ራሴ በእውነት እኔም ራሴ ተደምሜበታለሁ እነዚህ ሰዎች እምራቸውን ነው እያሉ ያሉትና በጣም ደስ ብሎናል ኢትዮጵያችን ኖሪ እኛ ባንቺ ውድድሩ ከመነሻውም ቀልብ የሳበ ነበር። ከተለያዩ የዓለም ክፍሎች የመጡ የውጭ ዜጎች ኢትዮጵያዊነት ጠርቷቸው በአዲስ አበባ ጎዳናዎች ሮጠዋል። አንዳንዱ እንግዳም፣ ሌላኛው ቤተኛም፣ ብሎም በፖዲየም ተሸላሚም ነበሩም። ከአሜሪካ ቦስተን ማሳቹሴትስ ነው የመጣሁት። ለመጀመሪያ ጊዜ እየተካፈልኩ ነው። በጣም ተደስቻለሁ። ይሄ በሕይወቴ ከተካፈልኩባቸው ትልቁ ፌስቲቫል ነው ም ሰው ደስ ይላል። ደህንነት ተሰምቶኝ ተመችቶኝ ነው የሮጥኩት። ሁሌም በየዓመቱ የመሳተፍ ፍላጎት አለኝ። ወደ አሜሪካ ተመልሼ ለጓደኞቼ እስክነግራቸው ቸኩያለሁ። አዲስ አበባ ልትጎበኝ የሚገባ ትልቅ ከተማ ናት። መጥተው መሮጥ መሳተፍ እንዳለባቸው እነግራቸዋለሁ። ታላቁ ሩጫ በኢትዮጵያም በዓለም አትሌቲክስ የቅርስነት ክብርን ሲያገኝ አሁን ይህ ስፖርታዊ መድረክ ከውድድርና ፌስቲቫል ባሻገር የውጭ ዜጎች የሚታደሙበት በቱሪዝም ኢትዮጵያ የምትተዋወቅበት መድረክ ሆነዋል። ታላቁ ሩጫ በኢትዮጵያ የሀይሌ ሩጫ ነበር የሚባለው አሁን ግን የሀገር ቅጽ ሆኗል። ብዙ ቱሪስቶች የሚመጡበት ብዙ ዓለም አቀፍ ትልልቅ ተቋማት የመጡበት እንግዲህ እንደ ባንክ ኦፍ አሜሪካን ጭምር የዚህ ውድድር አጋር ሆነው በመስራት ላይ ይገኛሉ። ይሄ ውድድር እንግዲህ ከዓለማችን ትልቁ ይሆናል ብዬ ነው የማስበው። አሁንም ትልቁ ውድድር ነው። በጣም ትልቅ ለሀገር በተለይ በጣም ትልቅ ገጽታን የሚፈጥር ውድድር ስለሆነ በጣም ጥሩ ነው ብዬ ነው የማስበው። ድወቅሽ ኢትዮጵያ የሚባል የሀገር ውስጥ ቱሪዝም በማስፋፋት ውስጥ ትልቅ ሚና ያለው ስራ እየተሰራ ነው እና ከኢኮኖሚ ተቀሜታው ከማህበራዊ ተቀሜተ ግን በትልቁ የሀገርን ገጽታ ምክንያቱም ኢትዮጵያ የአትሌቶች ሀገር ነች። የአትሌቶች ሀገር ብቻ ሳትሆን ደግሞ የአሸናፊዎችም ሀገር ነች። ስለዚህ ያንም በአለም ላይ ማጉላት ያለን የተፈጥሮ አቀማመጥ ደግሞ ለሩጫ በጣም የሚመች ቻሌንጅ የሚያደርግ ስለሆነ ያንን እንደ አንድ ግብዓት በመጠቀም በሰፊው ልንሰራበት ከምናስብበት ምርቶች ውስጥ አንዱ ነው 55 ሺህ ሯጮች የተሳተፉበት በርካታ የውጭ ዜጎች የተታደሙበት ታላቁ ሩጫ በኢትዮጵያም በማረ ሁኔታ ተጠናቋል ከ34 ሀገር ሰዎች መጥተዋል ለታላቁ ሩጫ ብለው 16 ከተማዎች ቨርቹዋል ሊየሮጡ አበሾች አሉ ዛሬ እንዳየኸው 500 የሚሆኑ አትሌቶች ከ55 ሺህ ተሳታፊ ጋር ሁሉም እንደታቀደለት በሰላም በደስታ እና ረጅም ጊዜ የምናስታውሰው ስሜት ፈጥሮ ነው እያለፈ ያለው ስለዚህ ደስ ብሎኛል እግዚአብሔር ይመስገን ዜና አበቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ